በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እምበለስ አእምሩ አምሳሊሁ። የእግዚአብሔር ቤተሰቦች፣ የእናታችን የወላዲት አምላክ የድንግል ማርያም የቃል ኪዳን ልጆች፣ የቅዱሳን ወዳጆች ይህንን መልእክት በተለያየ ቦታ በተለያየ ሁኔታ ውስጥ ሆናችሁ የምትሰሙ ሁላችሁ እንኳን ለደብረ ዘይት በሰላም አደረሳችሁ። በያላችሁበት ሰላም እግዚአብሔር ይብዛላችሁ። እምበለስ አእምሩ አምሳሊሁ። የቅዱስ ማቴዎስ ወንጌል ምዕራፍ 24 ቁጥር 32 ምሳሌውን ከበለስ ተማሩ። ይህንን ቃል የተናገረው ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። በብዙ ጎዳና በብዙ ህብር በብዙ ምሳሌ በብዙ መንገድ አስተምሯል፣ የሰውን ልጅ። አሁን ደግሞ በተለየ መልኩ ከበለስ እንድንማር ለጊዜው ለሐዋርያት ፍጻሜው ግን ለሁላችንም ይመክረናል። እንግዲህ እግዚአብሔር አምላክ ሁላችንንም በቸርነቱ ጠብቆን አራተኛው ሳምንት ላይ ደርሰናል። ይህም ደብረ ዘይት ብላ ቤተ ክርስቲያን የምታስበው እለት ነው። ደብረ ዘይት ማለት ወይራ የበዛበት ተራራ ማለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር በሚመላለስበት ጊዜ በተለያየ ጊዜ ወደ ደብረ ዘይት ተራራ ይሄድ እንደነበረ ቅዱሳት መጻሕፍት ይነግሩናል። እንዳውም ቀን ቀን በሌሎች አገልግሎት ከተራራው ግርጌ ከደቀ መዛሙርቱ ጋር ከዋለ በኋላ ማታ ማታ ወደ ደብረ ዘይት ተራራ እየወጣ በዛ የሚያድር እንደነበረ እስትንፋሰ እግዚአብሔር የሆኑት ቅዱሳት መጽሐፍት ይነግሩናል። ይህም ዕለት ስያሜው የተሰጠው በዛ የመምጣቱን ነገር ለደቀ መዛሙርቱ ስላስተማረ፣ ለጥያቄ መልስ ስለሰጠበት፣ ቦታው ከፍ ያለ ተራራማ ስለነበረ ስለ ቤተ መቅደሱም ያስተማረበት ቦታ ስለሆነ ያው ቦታ ስያሜውን ወስዶ ደብረ ዘይት የሚል ወይም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ያስተማረው ትምህርት በሚል ቤተ ክርስቲያን ታስበዋለች። እንግዲህ ዛሬ የምንመለከተው በዚህ ትምህርት በምትኖረን አጭር ቆይታ የክርስቶስን መምጣት ነው። በደብረ ዘይት የምናስበው ሦስት ነጥቦችን እናነሳለን። አንደኛው ክርስቶስ መቼ ይመጣል የሚለው ነው። ሁለተኛው ደግሞ ክርስቶስ እንዴት ይመጣል የሚለው ሲሆን፣ ሦስተኛውና የመጨረሻው ክርስቶስ የሚመጣው ለምንድን ነው? መቼ ይመጣል? እንዴት ይመጣል? የሚመጣው ለምንድን ነው? ይህ ጥያቄ ዛሬ በእኛ የሚጀመርና የተጀመረ ሳይሆን ከዋለበት እየዋሉ ካደረበት እያደሩ አብረውት የነበሩት ደቀ መዛሙርቱም ሳይቀሩ የጠየቁት በእነሱ በኩል እስከ ዓለም ፍጻሜ ድረስ የሚሆነውን መልስ በቅዱስ ወንጌል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አስቀምጦልናል። የመጀመሪያው መቼ ይመጣል ነው። ስለ ቤተ መቅደሱ መፍረስ በሚያስተምራቸውና በሚነግራቸው ጊዜ የማቴዎስ ወንጌል ምዕራፍ 24 ቁጥር 1 ጀምሮ ይልቁንም ስለ ሰውነቱ ቤተ መቅደስ የሚያስተምር ስለነበረ ንገረን፣ ይህ መቼ ይሆናል የመምጣትህስ ንግረነ ማዕዜ ይከውን ለምጽአትከ ወለሕልቀተ ዓለም የመምጣትህ ነገር መቼ ይሆናል ይህን ንገረን ብለው ባስተማሩት በጠየቁት ሰዓት መድኃኒታችን ኢየሱስ ክርስቶስ የሚመጣበትን ሰዓት አንደኛ የሰማይ መላእክት እንደማያውቁት ወልድም ቢሆን እንደማያውቀው ለደቀ መዛሙርቱ ይህንን ይነግራቸዋል። ወልድ የተባለው አባቶቻችን እንደሚያስተምሩን አዳም ነው። አንድም ወልድ የተባለው እግዚአብሔር ወልድ በተለየ አካሉ ኢየሱስ ክርስቶስ ነው የለበሰውን ሥጋ ለማጠየቅ ነው። ማሰብ ያለብን ማስተዋል ያለብን ይህንን ትምህርት ስንማር ማየት ያለብን በዕለተ ምጽአት የሚመጣው ወልድ ብቻ አይደለም። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ ሁለት ምጽአት ነው ያለው። አንደኛው ምጽአት ተፈጽሟል። ከድንግል ማርያም ሊወለድ ያለው ምጽአት ማለት ነው። ዘ ሙሴ የሰበከለነ ምጽአቶ ተብሎ የተነገረው ሙሴ የሰበከልን ያ ምጽአቱ ተፈጽሟል ሲወለድ ከድንግል ማርያም። እንደሚታወቀው ወልድ ሥጋ እንደሚለብስ ከእሷ እንደሚወለድ ሲነግራት መላኩ የሉቃስ ወንጌል ምዕራፍ አንድ ላይ የልዑል ኃይልም ይጋርድሻል ብሎ መንፈስ ቅዱስ እንደሚጸልላት ኃይል ልዑል ይጼልለኪ ብሏታል። ይልቁንም ደግሞ እግዚአብሔር እንደሚጠብቃት አብ ብሎ ዋይ ለልዑል ይጤል ለኪ መንፈስ ቅዱስ ይመጽላለኪ ዋይ ለልዑል ይጤል ለኪ የልዑል ኃይልም ይጋርድሻል ብሎ ወንጌላ ቅዱስ ገብርኤል ለመቤታችን እንደነገራት። አሁንም ሲመጣ በግርማ መለኮት በክበበትስ ቤት ሲመጣ አምላካችን የሚለይ የሚከፈል ሆኖ ሳይሆን በአንድነት በሶስትነት ይመጣል፣ ይገለጣል። ወልድ የተባለው አላዋቂ ስጋን ለማጠየቅ ነው። በስጋ ማርያም በተገልጹ በሚመላለስበት ሰዓት ወደ አልአዛር ሄዶ ወደ መጻጉዕ ሄዶ ሳምንት ዕለት እንደተመለከት ነው። 38 ዘመን እንደሆነው አውቆ ይልና ወንጌላዊው ዝቅ ብሎ ልትድን ትወዳለህ ወይ ይለዋል። 38 ዘመን እንደሆነው አውቆ ብሎ መለኮትነቱን የባህርዊ አምላክነቱን ልትድን ትወዳለህ ወይ ብሎ የለበሰውን ስጋ ለማጠየቅ ያች ደም የሚፈሳትን ሰው ከኋላው ነግታው፣ ኃይል ከኔ ወጥቷል የተፈወሰ ሰው አለ፣ ማን የነካኝ ሲል ኃይል ከሱ መውጣቱ ማዳኑ መለኮቱን ማን የነካኝ ብሎ ሲጠይቅ ደግሞ የለበሰውን ስጋ ለማጠየቅ ነው። ስለዚህ የለበሰውን ስጋ ለማጠየቅ ወልድም ቢሆን ይላልና ማንም አያውቀውም በማለት ነው የሚጀምረው ግን የመምጣቱ ነገር እንደምን ነው ቢሉ እንዴት ይመጣል ቢሉ፣ ምልክቶችን ነግሯቸዋል። ባጭር ባጭሩ ለዚህ ሰዓት በሚሆነን መልኩ እንመለከታለን። አንደኛ ሲጀምር በማስጠንቀቂያ ነው የጀመረው። ማንም እንዳያስታችሁ ተጠንቀቁ ነው የሚለው። ይሄ ለጊዜው ለሐዋርያት ነው፣ ፍጻሜው ለእኛ ነው። እግዚአብሔር ቤተሰቦች አስተውሉ። ማንም እንዳያስታችሁ ተጠንቀቁ የሚለው ቃል የተናገረው ለነ ጴጥሮስ ነው፣ ለነ ዮሐንስ ነው ጴጥሮስን ተጠንቀቅ ከተባለ ከዋለበት ውሎ ካደረበት አድሮ የተማረው የዮሐንስ እንዳያስታችሁ ተጠንቀቁ ከተባሉ እኛማ የቱን ያህል መጠንቀቅ ያስፈልገን ይሆን? እኛማ የቱን ያህል መጠንቀቅ ይገባን ይሆን? ጆሮአችን ከሚሰማው ዓይናችን ከሚያየው ከምናገኛቸው ከሚያስቱ ነገሮች ሁሉ እንዴት መጠንቀቅ ይገባን ይሆን? ይህን የምንመለከተው ጴጥሮስ ተጠንቀቅ ከተባለ እኛ ላይማ ምን አይነት ጥንቃቄ ይሆን የሚያስፈልገው በስጋ ዲካም ብንምኑ ሁሉን ትተው የተከተሉት ተጠንቀቁ ካላቸው፣ እኛማ ሁሉን ይዘን መከተል የምንፈልገው እኛማ እንዴት ጥንቃቄ ያስፈልገን ይሆን? እኛ ጥንቃቄ ብቻ አይሆንም እና እግዚአብሔር መንፈስ ቅዱስ በቸርነቱ ይጠብቀል። ብዙዎች ክርስቶስ እኔ ክርስቶስ ነኝ ብለው ይመጣሉ ነው፣ በስሜ ይመጣሉ ነው የሚለው። ክርስቶስን የሚሰብኩ አይደለም፣ ክርስቶስ ነኝ ብለው የሚመጡ አሉ። ሁለቱም እየተፈጸመ ነው። አንደኛ በስሙ የመጡ ብዙዎች አሉ። ሁለተኛ ክርስቶስ ነኝ ብለው የመጡም እንዳሉ በመላው ዓለም እንመለከታለን። በተለያየ ጊዜ ምናልባትም በዚሁ ገጽ ላይ ባስተላለፍኩት ትምህርት ከዚህ በፊት ስድስት የዓለም ስጋት በሚል ትምህርት በዛ ውስጥ የተመለከት ናቸው። እኔ ክርስቶስ ነኝ ብለው የመጡ በምስል ጭምር የተደገፈ የተማርነው ትምህርት ያስተማርኩት ትምህርት እንዳለ አስታውሳለሁ። ወደኋላ መለስ ብላችሁ ስድስት የዓለም ስጋት ብላችሁ ብትገቡ መመልከት ትችላላቸው። እኔ ክርስቶስ ነኝ ብለው በስሜ የሚመጡ አሉ። ጦርንም የጦርንም ሞሬ ትሰማላችሁ ነው የሚለው። እነዚህ ነገሮች በሙሉ እየተፈጸሙ ነው። ይህ ሊሆን ግድነውና ተጠበቁ ይላል። ለደቀ መዛሙርቱ ይህን የሚላቸው ከላይ ተጠንቀቁ የሚለዋለ ዝቅ ብሎ እንደገና ተጠበቁ ይላል። አስተውሉ፣ ጥንቃቄ የተሞላበት የማስጠንቀቂያ ደወል ነው አምላካችን ያስተማረው ከላይ ተጠንቀቁ ብሏል። አሁን ደግሞ ተጠበቁ። ከምን ይሆን የምንጠበቀው? ከሐሰተኞች መምህራን ተጠበቁ፣ ከሚመጡት ተጠበቁ፣ ከሚያስጡት፣ ከሚያስክዱት ተጠበቁ፣ በስሜ ከሚመጡት ተጠበቁ እኮ። ስለዚህ ተጠበቁ። ዳሩ ግን አትደንግጡ። ሕዝብ በህዝብ ላይ ይነሳል። ለአህዛብ ሁሉ ምስክር እንዲሆን ይህ የመንግስቱ ወንጌል ይሰበካል ይላል። ለአህዛብ ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበቃል ነው የሚለው። የክርስቶስ ወንጌል አሁን በአረብ ሀገራት እንኳን ሳይቀር በማያምኑት ዘንድ እንኳን ሳይቀር እየተሰበከ ነው። አህዛብ ለአህዛብ ምስክር ይሆን ዘንድ ነው የሚለው አህዛብ የሚለውን ቃል ጥቂት ማየት እፈልጋለሁ። አንደኛ አሕዛብ የተባሉት የማያምኑት ምስክር ይሆንባቸው ዘንድ በሉቃስ ወንጌል ላይ የተጻፈ የባለ ጸጋ ከሞተ በኋላ ለወንድሞቼ አንድ ሙታን ሄዶ ያስተምር ሲል እነሱማ መጽሐፍትና ነቢያት አሏቸው ተብሎ ነው የተነገረው። ለእኛም ጭምር ምስክር ይሆን ዘንድ ነው። አንደኛው አሕዛብ የተባሉት የማያምኑ ያላመኑ ያልተጠበቁ ናቸው። አንዲም አሕዛብ የተባልነው ነው። አሕዛብ ሲበዛ ብዙን የሚገልጽ ነውና እኛንም ይመለከታል። የምፈርድባቸውን የሳልሆን ቃሉ ነው ይላልና ይህንን እንደ ምስክርነት የምናነሳው ሰብህዎ ለእግዚአብሔር ኩልክሙ አሕዛብ፣ ህዝቦች ሁሉ እግዚአብሔርን አመስግኑት ይላል ነቢየ እግዚአብሔር ዳዊት። በቅዳሴውም ላይ ሰብህዎ ኩልክሙ አሕዛብ የሚለው በቅዳሴ መግቢያ ላይ ካህኑ አሕዛብ ተብሎ እዚጋ የተጠቀሰው የማያምኑ አይደለም። የሚያስቀድሱት የሚያምኑ ናቸው። አሕዛብ ተብሎ የተጠቀሰው የምናምነው እኛም ህዝብ ለማለት ብዙነታችንን ለመግለጽ አሕዛብ ተብሎ ይጠቀሳልና ለዛ ምልክት ይሆን ዘንድ ይሰበቃል ይላቸዋል። ስለዚህ ይህንን ምጽአት ይህንን ነው የምትመለከቱት። በነቢዩ በዳንኤል እንደተነገረ የጥፋት ርኩሰት በደጅ ቆሞ ስታዩ አንባቢው ያስተውል፣ አንዱ ማስጠንቀቂያ ነው። የጥፋት ርኩሰት በቤተ መቅደስ ቆሞ ስታዩ አንባቢው ያስተውል። በቤተ መቅደስ በተቀደሰው ስፍራ የጥፋት ርኩሰት እግዚአብሔር ቤተሰቦች፣ እስካሁን የጠቀስናቸው በሙሉ በምድር ላይ እየተፈጸሙ ነው። ረሃቡ፣ ቸነፈሩ፣ ጦርነቱ፣ ፍቅር ማጣቱ ሁሉም ነገሮች አሳቾች መብዛታቸው፣ ሁሉ ነገሮች እየተፈጸሙ ነው። ዓለም እየተጠቀለለች ነው ያለችው፣ እንደ ሸማኔ መወርወሪያ እየፈጠነች ነው ያለችው። የጥፋት ርኩሰት በተቀደሰው ስፍራ፣ ዛሬ በተቀደሰው ስፍራ የጥፋት ርኩሰት ያልቆመበት ቦታ የቱ ይሆን? የተቀደሰው ስፍራ ቤተ መቅደሱ ነው። በቤተ መቅደስ የምናያቸው ነገሮች ጆሮ ጭው የሚያደርጉ ነገሮች ከኤሊ ልጆች ዘመን የከፋ ነገር በቤተ ክርስቲያናት አካባቢ በአብያተ ክርስቲያናት አካባቢ ሲፈጸም እየተመለከትን ነው። በተቀደሰው ስፍራ የተቀደሰውን ስፍራ ለግል ዓላማ መዋያ፣ ለግል ፖለቲካ መዋያ ስጋዊ ነገርን ለመገብየት አብያተ ክርስቲያናትን የሚያተራምሱ አብያተ ክርስቲያናትን የሚበጠብጡ በምድራችን ላይ እየበዙበት ዘመን ነው። ቤተ ክርስቲያንን ለመንፈሳዊ ጥቅም ሳይሆን ለስጋዊ ጥቅም መጠቀሚያ ማድረግ የሚፈልጉ በተቀደሰው ስፍራ የጥፋት ርኩሰት ርኩሰት እየተሰበከ አይደለን? የእኛን ቀሚስ ለብሰው የእኛን ቆብ አድርገው እኛን መስለው እኛን አክለው በተቀደሰው ስፍራ የጥፋት ርኩሰት የጥፋት ርኩሰት እየተሰበከ በቤተ ክርስቲያኒቱ መድረክ ላይ ሳይቀር ምንፍቅናቸውን የሚዘሩ ብዙዎች ናቸው። የጥፋት ርኩሰት። ስለዚህ ይህን ካለ በኋላ በርዕሳችን ያነሳ ነው አንዱ ነው። እምበለስ አእምሩ አምሳሊሁ በለስ ጫፏ ሲለመልም አይታችሁ ደግሞም ሲደርቅ አይታችሁ ዘመን እንደደረሰ እወቁ ነው የሚለው ከበለስ ተማሩ ነው የሚለው። በለስ የምታድግበት ጊዜ አላት፣ የምታፈራበት ጊዜ አላት። በለስ ቅጠሏ ሰፊ ነው፣ የምትደርቅበት ጊዜ አላት። ልክ እንዲሁ ሁሉ እነዚህ ሲፈጸሙ አለም እየተጠቀለለች ነው ነው የሚለው። በብዙ መልኩ በብዙ ጎዳና አስተምሯል ብያችኋለሁ አምላካችን። አሁን ግን ከበለስ እንድንማር ይፈልጋል። አንድም በማቴዎስ ወንጌል ምዕራፍ 21 ላይ እንደምንመለከተው በለስ ረገማት ይላል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ፍሬ ሲያጣባት ረገማት። በለሷን ነው የሚለው ታላቁ አባት ቅዱስ ዮሐንስ አፈወርቅ በአንጻረ በለስ ረገማ ለኃጢአት። ያቺ በለስ የተባለችው የተረገመችው ኃጢአት ነች ነው የሚለው። በለስ ቅጠሏ ሰፊ ነውና ኃጢአት በምድር ላይ ሰፍታ ስትመለከቱ ነው ከበለስ ተማሩ የተባለ። በለስ ኃጢአት ነው። ዛሬ በምድራችን ላይ ኃጢአት እጅግ ሰፍታ ነው ያለችው። አሁን ነው ተጠንቀቁ የተባለው። ኃጢአት እንደ ጽድቅ የሚነገርበት ዘመን ላይ ነው ያለ ነው። የሰው ልጆች የጠፉበት ኃጢአት ደግሞ እየተሰራ ነው ያለው። በኖህ ዘመን የሰው ልጆች ያለቁበት ኃጢአት ዛሬ በምድራችን ላይ እየሰፋ ነው ያለው። ነውሩ እንደ ክብር እየተቆጠረ ነው ያለው። በመንግስት ደረጃ ወንድ ከወንድ ሴት ከሴት መጋባት ይችላል። በእግዚአብሔር እቅድና ፈቃድ በዓላማ የመጣውን ወንድ ልጅ ወደ ሴት መቀየር፣ ሴት ልጅ ወደ ወንድ መቀየር ይችላል። እንዲህ ተብሎ የእግዚአብሔር አሰራር የተሳሳተ ነው፣ እኛ በራሳችን እናስተካከላለን የሚሉበት በምድራችን ላይ ኃጢአት እጅግ የነገሰበት እጅግ የሰፋችበት ዘመን ነው። እንዲህ ሲሆን አስተውሉ ነው የሚለው ስለዚህ መድኃኒታችን ኢየሱስ ክርስቶስ መቼ ነው የሚመጣው? ስንል ማንም የሚያውቅ የለም። እነዚህ ምልክቶች ከተፈጸሙ ግን የሚመጣበት ታውቋል ማለት ነው። መምጣቱ ምልክቶቹ እየተፈጸሙ ነው ያሉት። መልካም፣ ሁለተኛውና ሌላው ነገር እንዴት ይመጣል የሚለውን ነው የምንመለከተው። የማቴዎስ ወንጌል ምዕራፍ 24 ቁጥር 30 ላይ የሰው ልጅንም በኃይልና በብዙ ክብር ከሰማይ ደመና ሲመጣ ያዩታል። መላእክቱም ከታላቅ መለከት ድምፅ ጋር ይልካቸዋል፣ ከሰማያትም ዳርቻ እስከ ዳርቻው ከአራቱም ነፋሳት ለእርሱ የተመረጡትን ይሰበስባሉ ተብሎ ተገልጿል። አሁን ሁለት ምጽአት አለው ብያችኋለሁ። የክርስቶስ ምጽአት አንደኛው ከድንግል ማርያም የተወለደው ምጽአቱ ሁለተኛው ዳግም የሚመጣበት ነው ከድንግል ማርያም በተወለደበት መጠን አይደለም በትሁት ሰብእና ነው ከድንግል ማርያም ተወልዶ የመጣው አሁን ግን በኃይል ነው የሚመጣው አሁን ግን በግርማ ነው የሚመጣው ከድንግል ማርያም ሲወለድ በድንግል ማርያም ማፀን ያለውን ምስጋና መላእክት ብቻ ነበሩ የሚሰሙት እርስ በእርሳቸው ደግሞም ድንግል ማርያም ትሰማ ነበር እንደውም አንገቷን ዘንበል አድርጋ ነው የሚለው መጽሐፍ ድንግል አጽነነት ርእሳ ከመትስማዕ ቃለ እመላእክት ድንግል ማርያም አንገቷን ዘንበል አድርጋ የመላእክትን ምስጋና በሆዷ ትሰማ ነበረ ነው የሚለው አሁን ግን እንደዛ አይደለም ከመ እንተ መብረቅ ዘይወፅ እምጽባህ አሁን እንደተመለከት ነው ከምስራቅ እንደሚወጣ መብረቅ ድንገት ይመጣል መብረቅ ብልጭ ልጭ ዳለው መብረቅ ድንገት ነው የሚወጣው። መብረቅ ከላይ ነው የሚታየው። በዓለም ሁሉ ግን ይታያል፣ በአካባቢ ሁሉ ግን ይታያል። ወያስተሪ እስከ ዓረብ እስከ ምድር ዳርቻ ድረስ፣ እስከ ጥግ ድረስ፣ እስከ ፀሐይ መግቢያ ድረስ ይታያል። ከማሁ ምጽአቱ ለወልደ እጓለ እመሕያው የወልድ ምጽአቱ እንዲህ ነው። ምስለ ኃይለ ሰማያት ከኃያላን መላእክት ጋር ታጅቦ እንደውም ማይመይነፍህ ሚካኤል ቀርነ ነው የሚለው። ሚካኤል መለከቱን በሚነፋበት ሰዓት ሚካኤል ነው ፊት አውራሪ ሆኖ የሚመጣው። ኃያል ሚካኤል ኃያል ቅዱስ ገብርኤል ኃያል ኃያል ኃያል ኃያል እየተባሉ ቅዱሳን መላእክት ኃያላን ይባላሉ። ይህን ሲበዙ ኃይላት ተብለው ከኃይላት መላእክት ጋር በክብር ይመጣል። በክብር ይመጣል። በክብር ይመጣል። ከመላእክቱ ጋር በመላእክቱ ታጅቦ ይመጣል። የመጨረሻው በእንዲህ አይነት ክብር የሚመጣ ከሆነ ለምንድን ነው የሚመጣው? የመጀመሪያው ሙታንን ሊያስነሳ ነው። አሁን ወደ ማጠቃለያው ነው። ከሙታን መነሳት ደስ ነው የሚለውም እንጂ የሚያስጨንቅ አይደለም። አባቶቻችን ቤተክርስቲያን ልጆቿ የክርስቶስን መምጣት እንደ ፍርሃት ሳይሆን ተስፋ አድርገው እንዳዩት በጸሎት መልክ እንድንጸልየው ደንግገው አስቀምጠውልናል። ዘወትር ጸሎት ላይ ገብቶ የምንጸለየው ጸሎት ሃይማኖት ወንሴፎ ትንሣኤ ሙታን ወይ ወተ ዘይመፅል አለም አለም ወንሴፎ ትንሣኤ ሙታን የሚመጣውን ትንሣኤ ተስፋ እናደርጋለን የሚለው የሙታንን ትንሣኤ ተስፋ እናደርጋለን፣ የሚመጣውንም ሕይወት ለዘለዓለም የሙታንን መነሳት ተስፋ እናደርጋለን። ሙታንን ሊያስነሳ ነው። ሙታን በምን አይነት መልኩ ይነሳሉ ሲባል የሰው ልጅ በሙሉ ሲነሳ ሴት ልጅ የአስራ አምስት ዓመት ወንድ ልጅ የሰላሳ ዓመት ጎልማሳ ሆኖ ይነሳል። ሙታንን ሊያስነሳ ነው የሚመጣው። ሁለተኛው ይሄ ከሆነ በኋላ ሊፈርድ ነው የሚመጣው። የስራችንን የምንቀበልበት ቀን ነው ያቀን። ሀጣንን በግራው፣ ጻድቃንን በቀኙ ያቆማል። የማቴዎስ ወንጌል ምዕራፍ 25 እንደተጻፈ የሰራ ነው። ስራችን አብሮን ይነሳል። ለዚህ ነው ስንወለድ ፈቃዳችንን አልጠየቀንም። ለማጽደቅ ግን ፈቃዳችንን ይጠይቀናል አምላካችን። የተሰጠን ዘመን የምንኖርበት ዘመን አስተውሉ ክርስቲያኖች፣ ዋጋ አንከፍልበትም። ዋጋ ተከፍሎ ይኖርባት ብትባል ዛሬ ማን እንደሚኖርባት እናውቃለን። ያለ ዋጋ ነው ዘመንን የሰጠን እግዚአብሔር ይመስገን። መጨረሻ ላይ ግን ዋጋ እንጠየቅበታል። የተሰጠህ ዘመን የተሰጠህ አገልግሎት የተሰጠህ ጸጋ ምን ሰራህበት? የስራ ጉዳይ ነው ይህን የሚለው ብራብ አላበላችሁኝም፣ ብጠማ ላጠምጣችሁኝም፣ እንግዳ ብሆን አልተቀበላችሁኝም። ይህንን ሊል ነው የመጣው በግራና በቀኝ የሚቆሙት እዛን ሰዓት ብዙ ጩኸት ብዙ አይታ ይሆናል ነው የሚለው እግዚአብሔር። ቤተሰቦች ስለዚህ ፍርድ ሊሰጥ ይመጣል። ከዚህ ነገር በኋላ ለምንድን ነው ተስፋ የምናደርገው መምጣቱን? ስንል ሦስተኛውና የመጨረሻው ለምንድን ነው የሚመጣው ስንል አዲሲቱን ምድር ለእኛ ተስፋ የምናደርጋትን ምድር፣ ለእኛ የማትቀማውን ምድር፣ ለእኛ በእጅ ያልተሰራችውን ምድር፣ ለእኛ ይሄ መከራ፣ ጭንቀት፣ ሁከት የሌለብትን ምድር፣ ለእኛ ለዘን ዓለም በጉብር ሃይማኖ ተብሎ በተባለው ከእርሱ ጋር የምንኖርባትን ምድር ለእኛ ሊያወርሰን ነው። ይህችን ነው ተስፋ እናደርጋለን ያለው ቅዱስ ጴጥሮስ። በዚህ ምድር ያለውን ነገር ማይተውት ሁሉን ትተው ተከትለውታል። ሌላ ተስፋለች ነው የሚለው እንዲህ ነው የሚለው አንደ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 13 ላይ አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን ይላል። ይሄ ተስፋ ቃል አዲስ ሰማይና አዲስ ምድር፣ አዲሲቱን ሰማይና አዲሲቱን ምድር ሊሰጠን ነው። በሌላ መልኩ ራእይ ዮሐንስ ምዕራፍ 21 ቁጥር 1 ላይ አዲስ ሰማይና አዲስ ምድርን አየሁ፣ ፊተኛይቱ ሰማይና ፊተኛ ፊተኛይቱ ምድር አልፈዋልና ነው የሚለው ይህ የምናየው ምድር ያልፋል ይጠቀለላል። ዳሩ ግን የማያልፈውን ሊሰጠን የማያልፈውን ሊያወርሰን አምላካችን ሊወስደን ይመጣል። ምጽአት ለአንድ ቀን ብቻ የሚታሰብ አይደለም። በቤተ ክርስቲያን ክርስቲያን በእያንዳንዱ ቀኑ ምጽአትን ሊያስብ እንደሚገባ ቤተ ክርስቲያን ታስተምራለች። ዳሩ ግን ታስቦ ይውል ዘንድ በሁሉ ዘንድ በተለይ በዚህ ሰንበትና በጳጉሜ ውስጥ ባለው አንዷ ሰንበት ነገረ ክርስቶስ ምጽአተ ክርስቶስ ይታሰባል። እንዳውም አባቶቻችን ሲናገሩ የሰው ምጽአቱ እለተሞቱ ነው ይላሉ። ወይኛ ወደ ክርስቶስ ቀድመን እንሄዳለን፣ ወይ ክርስቶስ በምጽአቱ ወደኛ በመምጣቱ ወደኛ ይመጣል። ስለዚህ አሁንም አምላካችን ይሄንን የምለው ተጠንቅቃችሁ ኑሩ። ከበለስ ተማሩ። በለስ ትጠወልጋለች፣ ትደርቃለች። ኃጢአትም እንዲሁ በምድር ላይ ሰፍታ ስታዩ የምታዩቸውን ምልክቶች ስትመለከቱ ከበለስ ተማሩ። ክርስቶስ መምጣቱን እያሰባችሁ በሰማይ ያለውን ተስፋ እንደ ቅዱስ ጴጥሮስ እያሰባችሁ ምድራዊው ነገር በእናንተ ላይ ሥልጣን እንዳይኖረው ብላ ቤተክርስቲያን የምታስተምርበት አራተኛው ሰንበት ደብረ ዘይት ነው። በድጋሚ እንኳን አደረሳችሁ። የእግዚአብሔር ቸርነት የእናታችን የወላዲት አምላክ የድንግል ማርያም ምልጃና ጸሎታ አይለየን። ስብሐት ለእግዚአብሔር፣ አሜን።